ምላሽ እያገኘላት ነው። ምላሽ እየተገኘላት ነው። እግዚአብሔር የተመሰገነ ይሁን። የቀነኒ ደም እግዚአብሔር ምላሽ እየሰጠ ነው። ለእናንተ ስላልተዋጠላችሁ ልትደባበቁ የሞከራችሁ ሰዎች፣ ትናንትና እንደሚደበድባት የበለዘ ፊቷን አውጥቼ ከፖስትኩ በኋላ እንደገና ተመልሳችሁ ድምፅ እየሆናችሁ ነው። አመሰግናለሁ። እዛ ትላንትና ፖሊስ ሰፈሩን ባሰሰበት ጊዜ ለመጀመሪያ ጊዜ ሰፈሩን አስሶ በነበረበት ጊዜ እቤት ውስጥ የነቀነኒ ትኖርበት የነበረ ቤት ውስጥ ምን ተገኝቶ ነቀነኒ ትኖርበት የነበረ ቤት ውስጥ ምን ተገኝቷል? ጀበና ረከቦት የሚቀመጥበት ሁለት ምንጣፍ ነው። ከምንጣፉ ስር ሁለተኛው ምንጣፉ ደም በደም ሆኖ የተደበደበችበት የተቀጠቀጠችበት ደንብ በደንብ በሱ ጠቅልሎ ነበረ። ውጪ የጣላት ወደቀች የተባለውም ለዛ ነበረ። ፖሊስ እሱን መረጃ ይዞ ወደ ወስዶታል። ለመረጃነት ስለዚህ እዛ ደም ላይ የእሱ ሌኔ ይገኛል፣ የእሱ አሻራ ይገኛል። ከዚህ በኋላ ገዳዩማ እንደሆነ ዮኒ ማኝ የተናገረው ልክ እንደሆነ እቺ ልጅ በበደል ተጨፍጭፋ ስቅ ስቃዩን በልታ ስቃዩን አብትቶ አብልቶ እንዳጠፋት ህዝብ እንዲረዳል ይፈልጋለሁ። ስለዚህ ነገር እያንዳንዳችን ፍርድ ለዚች ለዚች መስኪን ለዚች መስኪን ፍርድ ይገባል። እውነቱን አውጡ፣ ተናገሩ ሀቋን አውጡላት። ስለዚህ ፖሊስ ባገኘው መረጃ የእድሜ ልክ ስርዓት ወይ ደግሞ ህይወትህ በህይወትን እስር ቤት እንዲጠፋ ቢደረግ ደስታይን አልችለው። ሌላው ለሴቶች የምናገረው አንዴ ሁለቴ መታሽ ይቀየራል ብለሽ ከሱ ጋር የምትኖሪ ሞትሽን እየተጠባበቅሽ ነው። የአካልሽን የሚያጎልበት ቀን የሞትሽ ሰላም ሰላም ውድና የተከበራችሁ የአዜቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ትረፍረፍ ይበልልኝ። ዛሬ በጣም አስደንጋጭ ነው እንግዲህ እየላችሁ የመጣሁት በጣም ልብ ይሰብራል ማለት ነው። አሁን ከምሽት የወጣው መረጃ ደግሞ እንግዲህ መግቢያ ላይ እንደሰማችሁት ነው የቀነኒ እንግዲህ ቤት በፖሊስ ተፈትሾ ስትኖርበት የነበረው ቤት በፖሊስ ተፈትሾ በደም የተጨመላለቀ ሁለት ምንጣፍ ተደራርቦ ነበረ ያለ ቡና የሚፈላበት ቦታ ላይ ከሮኮቦቱ ስር ማለት ነው። በሁለት ምንጣፍ ተገኘ። ዛሬ ፖሊስ ምርመራ ባደረገው ማለት ነው። ከዛም ከምንጣፉ ስር እንግዲህ ደም የተጨማለቀ ምንጣፍ ነው የተገኘ ከስር ያለው ማለት ነው። እና እሱን እንግዲህ ፖሊስ ለምርመራ ይዞት ሂዷል ማለት ነው። ደሞ ዲኤን ሁሉ ነገር ይመረመራል። የማን ነው ምንድን ነው የሚባለው ብዙ ነገር አለ። ሲጀመር ያ ደም የምንድን ነው ብዙ ጥያቄ አለ። በቃ እና በጣም ያሳዝናል። እውነት ይህን አልጠበቅኩም። እኔ እግዚአብሔርን በጣም ልቤ የተሰበረ አሁን ላይ እኔ ሁለት አይነት ስሜት ውስጥ ነው የነበርኩት ነበረ እመቤቴን ከምላችሁ በላይ ማለት ነው። ማለት ድንገት ያን ሚሴጁንም ሁለት ነገር የተወዛገብሹ ለምንድን ነው ካላችሁኝ፣ ሚሴጁን ከሰማው በኋላ ድንገት በሚሴጁ በቃ ምርር ሲላት ጊዜ ራሷን አጥፍታ ነው ወይ የሚልም ውስጤ እንትን ይላል። ከዛ ደግሞ ብትወድቅ ጎረቤት አይሰሙም እንዴ ላለው በቃ ብዙ ነገር ለራሴ ብቻዬን ማለት ነው። ይህን ነገር ከሰማው ጀምሬ እኔ ማሰላሰል ጀምሬ ያለው የሚገርማችሁ ነገር ማለት ነው ማለት ሁለት ሶስት አይነት ጥያቄ ነው የሆነብኝ ለራሴ ማለት ነው። አይሚሮይን ራሱ በጣም ነው ያስጨነኩት ማለትም ሁለት ነገር ላይ ይሄ ልጅ አድርጎት ነው አይደለም የሚል ነገር ላይ ነበር። አሁን ግን በጣም በሚገርም ሁኔታ እንግዲህ ዮኒ ማኛ ይሄንን ፎቶም የለጠፈው እሱ ነው። ከጓደኞቿ መረጃ ሁሉ ነገር ሲጀምር ዮኒ ብለዋል ሁሉ ነገር በፎቶ በአካል መተን እንመሰክራለን ያሉ ሶስት ልጆች አሉ እንዳለ ነው። እንግዲህ አሁን ደግሞ ጭራሽ ባስ ብሎ ቤታቸው ፖሊስ ገብቶ ሲመረምር ዛሬ ነው ገና ቤታቸው የተፈተሸ ፍተሻ ሲደረግ ጊዜ እንግዲህ በደም የተጨማለቀው እንትኑ የምንድነው፣ በጣም የሚያሳዝን ነው፣ ምንጣፎ ማለት ነው። እውነት በጣም ያሳዝናል። ይሄ ማንም ሰው ማምን የሚከብድ ነገር ነው። እንግዲህ ነገ ከንጉዳ ደግሞ እውነቱን ደግሞ እናየዋለን። መቼም ውሸት ነገር ይሄ ነገር ነው ብዬ አልልም። እንደዚህ በኮንፊደንስ እንደዚህ ምርር ብሎ አይናገርም። ይሄን አክል እና እንግዲህ መረጃው እጄ ላይ ደርሷል እያለ ነው። ፎቶውም የደረሰኝ እኔ ጋ ነው የለቀኩት እኔ ነኝ ብሏል። ይሄ ፊቱ አይበለዘውም ማለት ነው። እና በጣም ከባድ ነው። ብቻ የተለያዩ መረጃዎችም ተይዘው አሉ። ቤቱ ተፈትሾ ማለት ነው ብዙ ነገሮች፣ ቅድምም ብያችኋለሁ፣ ለጠቅስላችሁ ሞክር ያለው። ግን ቅድም ግን የተባለው ይሄ በደም የተጨማለቀው ምንጣፍ ሳይሆን ተገኘ የተባለ እንትን ተብሎ ስሙ አልተገለጸም ነበር። ይሄ ደግሞ አሁን የወጣ መረጃ ነው። ብዙ ሪከርዶች፣ ፎቶ፣ ቪዲዮ እንደተገኘ ተናግሯል። የሆኔም ማለት ነው እጁ ላይ እንዳለ ብዙ መረጃዎች። አሁን ግን ጭራሽ ይባስ ብሎ ይሄ ደግሞ በጣም የሚያጠራጥር ነው። እውነት አባቷም ያሉት ትክክል ናቸው፣ ቤተሰቦቿም እውነት ነው የተናገሩት ማለት ነው። ኧረ እንደዚህ አይነት ነገር የምታደርግ አደለችም ልጄ በፍጹም እያሉት አባትም ለዛ ነው እዛ ቀበሩ ላይ ራሱ እንደዚህ። በዛ ላይ ደግሞ የእውነች ልጅም አይታችሁ ከሆነ እንዴ፣ ገዳይ ሲቀብር አየን፣ ገዳይ ይቀብራል እንዴ? እያሉ ኮሜንት ላይ ማይጻፍ ነገር ማይደረግ ነገር የለም። እየሰማን ነው ብዙ ልጆች ማለት ነው። እውነት ያሳዝናል፣ እውነት ልብ ይሰብራል። እመቤቴን በጣም አመመኝ አሁን ማርያምን ማለት በቃ፣ ውስጤ በጣም ነው የደነገጥኩት ይህን መረጃ ስሰማ። እኔ ውስጤ ሁለት አይነት ነገር ጥያቄ አድርጌው ነበረ እንደዛ እየተማረረች ስለሆነ ምን ገፋፍቷት በዛች ደቂቃ ራሷን አጠፋች? ምን አይነት ክፉ መንፈስ ነው ብዬ በቃ ይህን ራሴን ጥያቄ አድርጌው ነበረ። ግን አሁን ላይ ደግሞ ሌላ ጥርጣሬ ውስጥ እንድገባ ደግሞ ያደረገኝ ምንድን ነው? ይሄ የተመታችው ምናምን እራሱ አይቻለሁ፣ ግን ማለት በቃ ያው መጣላት ስላለ ከዚህ በፊት ሊሆን ይችላል በሚለው ነገር ውስጥ ነበረ። ይሁን እንጂ ይሄም ብዙዎችን አስለቅሷል፣ አስነብቷል፣ አይተናል። ግን የአሁኑ ደግሞ በጣም የከፋ መረጃ ነው። በጣም እውነት ከሆነ ይሄ ነገር እኔ በውሸት ይሄን ናክል ያወራል ብዬ አላስብም። የሆኔ ምንም ቢሆን ይሄን አክል ለራሱም እኮ ይፈራል። የውሸት መረጃ እኮ በጣም ጥሩ አይደለም፣ ይሄን ነገር ማሰራጨት ውሸት ከሆነ ነገ የሚያፍርበት ነው። ሰውም አይከተለው ውሸት ነገር ካወራ ማለት ማንም አያምነውም ማለት ነው። ይሄ ነገር ግን እርግጥ እውነት ከሆነ እውነት በጣም ያሳዝናል፣ በጣም ልብ ይሰብራል። እውነት በምናምናቸው መከዳት ሴቶች እናሳዝናለን። በጣም እውነቴን ነው ምለው፣ ፍቅር የሚባለው ነገር ህይወታችን እስኪያጠፋ ድረስ ነው። ይህን አክል ዋጋ ምንከፍልለት ማለት ነው እኮ ለሴቶች ፍቅር ማለት እውነት ምን ክል በደርስ ቢደርስባት ነው? ይሄ ሁሉ ነገር ተሸክማ ቁጭ ብላ የመጨረሻው ሰዓት ልክ በልደቷ በስማም በጣም ከባድ ነው። ብቻ መዳን ያለም እውነቱን ያውጣ። እውነት አሞኛል። ይሄ በተለይ በጣም ነው ያስለቀሰኝ፣ በጣም ያስለቀሰኝ መረጃ ማለት ማመን መቀበል አልቻልኩም። ይሄን ነገር እኔ ማለት ነው እስካሁን እንደነገርኳችሁ ሙሉ በሙሉ እሱ ነው እሱ ነው ለሚሉት ሰዎች ያረተው ትንሽ እስኪኒ ድንገት ነጻ ሊሆና ከደሙ ንጹ ይሆናል ይሄ ልጅ ምን አድርጋ ይሄን አክል እስከ ግድያ የሚያደርስ ነገር አለ ብዬ በጣም በቃ ውስጤን ለማሳመን እምቢ ብሎኛል። ይሄን ነገር አልተቀበልኩትም ነበረ። እውነቱንም ፈጣሪ ያውጣ። እንደውም ከሱ ይልቅ እህትየውን ነበረ ማለት የባል ዘመዶች በጣም መዥገር ናቸው፣ መጥፎ ክፉዎች ናቸው። ምንም ጥሩ ብሰሩ አይወዷችሁም። እውነቴን ነው ምለው እና ብዙዎችም የማቃቸው የባል ዘመድ ጋር ያሉ በጣም ያለቅሱ እህቶች ስላሉ እንደዛ ብዬ ነው ማስበው፣ እና እውነት እህትዬ እሷ ናት እንጂ እሱ ሳይሆን ድንገት እሷ ውርውራት የሆነ አውቃ ብዬ ይሄን ሁሉ ጥያቄ ነበር ራሴ ጋር እያደረኩ ያለሁት፣ እንጂ በፍጹም እሱን ለመቀበል ከብዶኛል። ማለት እንደሚወዳት ነው ምናየው ቦታ ቪዲዮ ላይ ምናምን እንዳያችሁት ነው። እና አላመንኩም ነበረ እውነት። አሁን ላይ ግን ለምን ደርሻለሁ ለምናምን ሽካላችሁ፣ ከዚህ በላይ ምንም አይመጣም። በቃ ፖሊስ መረመረ። በደም የተጨማለቀ ሁለት ምንጣፍ አለ። ምንጣፎቹ ሲነሱ ከስር እንግዲህ ቡና የሚቀመጥበት ደም በደም ተጨማልቆ ተገኘ። ከዚህ በላይ ምን መረጃ ይውጣ? ይሄን እንግዲህ ፖሊስ ለመረጃ ይዞት ሂዷል። ይሄ የምን ደም ነው? መቼም ዶሮ አርደው ነው በግ አርደው ነው አይባልም። አርደን ነው ቢሉ ራሱ የዶሮ ነው የበግ ነው ቢሉ ራሱ ስጋው፣ ቤት ውስጥ መገኘት አለበት። የበጉ ቆዳው፣ ስጋው እውነት ቢሆን ይሄ እንኳን ቢሆን ማለት ነው። ብዙ ጥያቄዎች አሉ። ስለዚህ ብቻ ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ ወንድሞቼ፣ ባካችሁ። ምንም ቢሆን ምንም ብትናደዱ ነገረኛ ሴት እንኳን ብትሆን ማለት ነው፣ እየነዘነዘች ባላስቀምጥም ብትል፣ ቤቱን ጥላችሁ ውልቅ በሉ። በቃ ወጡ፣ ከቤት አትቀመጡላት። ጥላችሁ ወጡ። በቃ እስኪ ብርድ እስኪ ልድረስ፣ እንኳን መጥፎ ሴት እንኳን ብትሆን እንጂ ይህን ነገር ለእናንተም ጥሩ አይደለም። አሁን ይህ ልጅ ገና አሁን መታየቱ ነው አደለ? ገና መውጣቱ ነው። አንዷለም አርቲስትነት ስራ የጀመረው አሁን ነው። ከብዙ መከራ ከጋሪ ከምን ወጥቶ ገና አሁን ነው መታየትና መታወቅ የጀመረው። በዚህ ሰዓት ላይ እንግዲህ ይሄው ይሄ ጉድ አጋጠሙ። የዛን ሰዓት ንዴቱን ብርድብ ያደርገው። ይሄ ሁሉ እንግዲህ አምሳ ሽብር ነው ጉድ ያመጣ ማለት ነው። የአምሳ ሽብር ጥንቅር ልሳ ቀነኒ በአምሳ ሽብር ትገኛለች እንዴ? የሰው ህይወት በፈለገ በሚሊየን ይገኛል እንዴ? እንዴ በገንዘብ የማይገዛ የማይሸጥ የማይለወጥ ነገር እኮ ነው። ጥፋት የምታጠፉት ምንም አይነት ስሜታዊ ብትሆኑ በቃ ቤቱን ጥላችሁ እንኳን ውጡ። ነገረኛ ሴቶች እንኳን ከሆኑ ሴቶች በአንዳንዴ ነገረኞች አለን፣ ብዙዎቻችን ማለት ነው እና በቃ እንደ መቋቋም ካቃታችሁ ብትወጡ እሱ ይሻላችኋል። እናንተም ገደል አሁን የሱስ ህይወት ህይወት ነው። ከዚህ በኋላ አስባችሁታል። ያው መቼም የሚፈረድበት አይ 13 ዓመት 13 ዓመትስ ቢሆን እዛ ጠጥቶ መውጣቱ ይሄ ራሱ አይ ራሳችሁንም ነው የምትበድሉት። እሷስ በሰው እጅኔ እሷ ወደ ገነት ነው የምትሄደው፣ ምክንያቱም ሰው ከሆነ ህይወቷን ያጠፋት ለነሱ ጥሩ ነው። ምክንያቱም ሰው ነው የነሱን ኃጢአት የሚሸከመው ያ የገደለ ሰው ነው። ግን ለወላጅ ለቤተሰብ እዚጋ ማቃጠል አይደለም ቤተሰብ እኔ የእውነት ዛሬ ነው ይቀን እኔ ርር አርጋ ያስለቀሰችኝ እና ያሳዘነችኝ የቅድሙን ፎቶ ካየው። ከዛም ደግሞ ይባስ ብሎ ደግሞ አሁን የሰማሁት ደግሞ የበልጥ አቃጠለኝ ማለት ነው። በስማ እህቶቼ እውነት አንድ ወንድ ለእናንተ ቦታ ከሌለው ጊዜ ከሌለው ሚጨቀጭቅሽ ከሆነ የሚደበድብሽ ከሆነ ውጪ። ለፍቅር ብልሽ ምንም አይነት ልጅ እንኳን ብትወልጅ፣ የድሮ እናቶች ለልጆቼ ብዬ ምናምን ይላሉ፣ የለም በአሁን ሰዓት ልጆቼ ምናምን የለም፣ በቃ ውጪ። ራስሽ ህይወትሽን ብቻ ይዘሽ ውጪ። እውነት ሰው ተቀምሶ አይታይም። ምን አይነት ወንድ እናግባ፣ ምን አይነት ወንድ ብለን አንቀምስም። ጨው አደል ስኳር አደል ሰው ልጅ። እንደዚህ ከላይ ሲታይ መላክ መላክ ያጫውታል። እቤት ስትገቡ እንደዚህ ያቃጥላቸዋል። በአንድ ግራ ያቆማቸዋል እሳት ላይ ጥዳል፣ ይቀጠቅጣል። እየጨቆነ ሊያኖራችሁ ይፈልጋል። ወይ መዳን! ያለምዬ ከእንደዚህ አይነት ነገር ይሰውራችሁ እህቶቼ። እውነት ከእንደዚህ ከክፉ ሰው መዳን ያለም ይጠብቀን። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በቃኝ። እውነት መረረኛ ሁን። በስመ አብ